ዜና መጽሔታችን የቢዝነስ ዘገባ ሰዓት ላይ ደርሷል። መረጃዎቹን ልታደርሰን ደግሞ ቤተልሄም ገበየው እዚህ ስቱዲዮ ትገኛለች። ቤተልሄም ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ። ዋና እንደምንላችኋል ተመልካቾቻችን፣ ከእኩለ ቀን የቢዝነስ ዘገባዎቻችን ጋር አብራችሁን ቆዩ። በጎንደር ከተማ በእንስሳት ማድለብ የተሰማሩ ግለሰቦች ለትንሳኤ በዓል እንስሳትን ወደ ገበያ እንደሚያቀርቡ ገለጹ። የጎንደር ከተማ እንስሳትና አሳ ሀብት ልማት ጽሕፈት ቤት በበኩሉ በበዓሉ የእንስሳት እጥረት እንዳይከሰት ቀደም ብለው እንስሳትን በማድለብ ዝግጅት ሲያደርጉ መቆይታቸውን አስታውቋል። ሰላማዊት ነጋ በኢትዮጵያ ከ70 ሚሊዮን በላይ የቀንድ ከብት ይገኛል። በአማራ ክልል ደግሞ ከ34 ሚሊዮን በላይ። ይህንን ሀብት በመጠቀም ሀገሪቱን ለማሳደግ ብሎም ሕዝቦቿ ተጠቃሚ እንዲሆኑ የእንስሳት ማድለብ ስራ በስፋት እየተሰራ ይገኛል። በዘርፉ የተሰማሩ ሰዎችን ቤተሰባቸውን እያስተዳደሩና ሀብት እያፈሩበት እንደሆነ በጎንደር ከተማ የሚገኙ አድላቢዎች ይናገራሉ። ከዚህ በፊት ተማሪ ነው የነበርኩ። አስራ ሁለተኛ ተፈታኝ ውጤት ቀርቶብኝ ነበር። አሁን ወደ ስራ ተሰማርቻለሁ። በሰዓት ተከታትለን እናበላቸዋለን ቦታችንው ምቹ ቦታ የሆነ ጽዳት ባለው ነገር እያጸዳን ከዛ እያደረግ እንደዛ እያደረግን፣ ምናበለት ጅማሮ አሪፍ ነው እንግዲህ ውጤታማ ሆናለሁ ብዬ እየሰራሁ፣ ያው ቤተሰብ እየመራ ነው። እንደገናም ያው ሀኛ ጋር አብረው የሚሰሩ ልጆች አሉ። ጧት እንደተነሳ እነክርላቸዋለን። ሶስት ሰዓት አካባቢ ይበላሉ። ደርሰዋል፣ አሁን እናወጣለን ለባል አቀርበናል ተጠቃሚነታቸውን ለማሳደግና ስራቸውን ለማስፋትም ፍላጎት አላቸው። ነገር ግን በጎንደር ከተማ ያለው የውሃ ችግርና የመኖ ጥረት ፈተና ሆኖብናል ይላሉ። አሁን በቃ በዚህ በትንሹ ደምረናል። ሰፊ አድርጌ እንስ እየሰሩ በውጤታማ ለመሆን ነው። ቅድ ወደስተፊቱ ዚህ ጠበቅ አድርገን ዚህ በላይ መንሰራለን እንላለን። በሰፊው መሰራት ፍላጎት አለን፣ ግን ውሃ የለን። ውሃ ችግር ላይ ያለ የመኖ ጥረት በተፈለገው ቦታ አይገኝም። በአድላቢዎች የስራ እድል የተፈጠረላቸውም የራሳቸውን ስራ ለመጀመር የሚያስችል እውቀትና ራእይ እንዲሰንቁ እንዳደረጓቸው ይገልጻሉ። ትምህርት ጨርሼ ቀመጫ ስራ አጥቼ ነበረ። ከዛ እሱ በሬ በማድለብ ላይ ዚህ ስራ መጥቼ ገባው። በወር 1500 እያለ አሁን ግን አሻሽሎ ወደ 2000 አድርጎልኛል። ከእሱ ጋር እየሰራው ብዙ ጊዜ ነው። ቴን ያው እየመራው አለው ቴን እየመራው ማለት ነው። ለግሌ ለመስራት ያው እንግዲህ በኋላ ያለውን ነገር ቀስ አድርጌ እንደሱን ራእይ እያየው አድልቤ እንደሱ ለመሆን እየሞከርኩ ነው ያለው። የጎንደር ከተማ እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ ሀይሉ አለሙ በከተማዋ ቆየት ያለ ከብት የማድለብ ልምድ እንዳለ ገልጸው በዘመናዊ መልኩ ለመስራት እንቅስቃሴ እያደረጉ መሆኑንና ማዕከላዊ ገበያ ድረስ በበዓላት ወቅት እንደሚያቀርቡ ተናግረዋል። በአኒማል ሳይንስና በቬተሪናሪ ሳይንስ የተመረቁትን ሰማንያ አምስት ወጣቶች አደራጅተን ዘመናዊ የሆነ አሰራር አሳይተን ሌላውም ደግሞ የናሪያ ተከትሎ እንዲሰራ ጥረት እያደረግን ያለን የወተት ክላስተር፣ የማድለብ ክላስተር፣ የዶሮ ክላስተር፣ የበግና ፍየል ማድለብ ክላስተር በሚል መረጣ ምልመላ ጨርሰናል። በዝግጅት ላይ ነው። እያደለቡ እስከ ማዕከላዊ ገበያ እስከ አዲስ አበባ ድረስ እየጫኑ ነው ያሉት። አሁንም ለበዓል ለፋሲካ በዓል በርከት ያሉ በሬዎች ሁ እነዚህ የምትዋቸው ይህ ብቻ ሳይሆን መአት ወደ አዲስ አበባ እየጫኑ ነው ያለ ማዕከላዊ ገቢያና ለዘርፉ ፈተና የሆኑትን የውሃና መኖጥረት ለመቅረፍ አማራጮችን እየፈጠሩ መሆኑን ገልጸዋል። በቦት ያመጣው ታንከር ሰርተው እንዲጠቀሙ ይህን ሲስተም እያስተማረ ግንዛቤ እየፈጠርን ያለን ከፋብሪካዎች ገና ተረፈ ምርቶችን ትስስር እንፈጥርላቸዋለን በአካባቢ የሚገኙ ምርቶችን ደግሞ ያው በወቅቱ ሰብስበው እንዲይዙ እየተደረገ የኛ እንስሳትና ሳብት ልማት መኖ ልማት ባለሙያዎች ጋር አድላቢዎች የተገናኙ ስልጠና እየተሰጠ ወቅቱን የጠበቀ ስራ እንዲሰራ ረበረበ እያደረግን ያለን አድላቢዎቹ ለመጪው የትንሣኤ በዓል እንስሳት ወደ ገበያ እያቀረቡ መሆኑን ገልጿል። የኑሮ ውድነትን ለመቋቋም በየደረጃው የሚገኙ ሸማች ህብረት ስራ ማህበራትና ዩኒዮኖች በትኩረት ሊሰሩ እንደሚገባ የጎንደር ከተማ ነዋሪዎች ጠየቁ። የከተማዋ ነዋሪዎች በተሻለ ዋጋ የምግብ እህል አቅርቦት እንዲያገኙ እየሰራ መሆኑን የከተማ አስተዳደሩ ንግድና ገበያ ልማት መምሪያ አስታውቋል። ኃይሉ ማሞ ተጨማሪ አለው። በተለያዩ የኢንዱስትሪ የሸቀጥ አቅርቦቶችና በእህል ምርቶች ላይ የሚታየው የዋጋ መናር የበርካታ ሰዎችን የዕለት ከዕለት ህይወት በኑሮ ውድነት ምክንያት እንዲናጋ እያደረገው ይገኛል። በዚህ መሠረት የኑሮ ውድነትን በማረጋጋት በተመጣጣኝ ዋጋ ለሸማቹ ማህበረሰብ የተለያዩ የግብርና የሚሆኑ የኢንዱስትሪ ምርቶችን የማቅረብ ኃላፊነት የተሰጣቸው ዩኒየኖችና ሸማች ህብረት ስራ ማህበራት የሚጫወቱት ሚና ደግሞ ቀላል የሚባል አለመሆኑን ነው። በጎንደር ከተማ ያነጋገር ናቸው የመንግስት ሰራተኞች አካፈሉን። እኔ አቶ ፍስሀ አዳነ እባላለሁ ያወጣሁት ዩኔኑ ባቀረበው ምርት ላይ ለመጠቀም ነው። ኤዱ ግልጋሎት እናገኛለን። ስለዚህ ከደሞዛችን እየተቀነሰ ስለሚከፈል ኑሮ ውድነቱን ሙሉ ለሙሉ አረጋግቶታል ብዬ አስባለሁ። የመጣው ተጃን ተከል ክፍለ ከተማ አስተዳደር ጽህፈት ቤት ነው። ጤፍ ለመውሰድ ነው የመጣው። ለምሳሌ ከገበያ 72 እስከ 78 ምናምን ይሸጣል። በቅርብ በ66 ገዝቻለሁ። ልዩነት አለው በጣም ልዩነት አለው። መንግስትም በዚህ ቢቀጥል ዘውዱ ጎሽ ይባላሉ። ያው የመጣሁት ጤፍ እዚህ ማህበራት ዳሽን ማህበራት ለመውሰድ ነው የመጣሁት። ገበያ ላይ አሁን ሰባ ሶስት ሰባ አራት ነው ያለ ቀይ ጤፍ፣ ሀምሳ ስምንት ነው ያለ ይህ ነጭ ጤፍና ሰርገኛ የሚባለው ከሰባ በላይ ነው እና በዚህ መሰረት ከዚያ የተሻለ ያው መቼም የኛ ሰው አንድ ብርም ቅናሽ ካገኘ ወደዚያ እንደሚመጣ ግልጽ ነው። አስተያየት ሰጪዎቹ በከተማው እየታየ ያለው የኑሮ ውድነት አሳሳቢ መሆኑን የተናገሩ ሲሆን ከራስ ዳሸን ዩኒየን ጋር በደረሱት ስምምነት መሰረት በተመጣጣኝ ዋጋ የጤፍ ምርት አቅርቦት እያገኙ መሆኑንም አስታውቀዋል። ይህ በእንዲ እንዳለም በቀጣይ ቢስተካከል ያሏቸውን ጉዳዮችም አንስተዋል። በአካውንታቸው ያስገባ ነው። የዛሬ ወር ነው። ዛሬ ነው ወረፋ የደረሰልን። ነገር ግን በ59 ብር ነው ተብሎ ያስገባ ነው የነበር። አሁን 62 ብር ነው የተባልነ ልዩነቱም እንደሆነ አላወቅ ነው። መቀየር ቢችል ደስ ይለን ነበር። ግን ዝሮ ዝሮ ከገቢያው ውጭ የተሻለ ነው። ይሄ ከታች እስከ ላይ ለመንግስት ሰራተኛ ብቻ ሳይሆን የኑሮ ውድነት ላለባቸውም ቢዳረስ፣ እኛ ብቻ በልተን ዋጋ የለውም። ሁሉም ተስማምቶ ሲያገኝ ህብረተሰቡም ከታችኛው ዝቅተኛ ነዋሪውም ቢያገኝ እንዳቅሙ ቢያገኝ ጥሩ ነው እላለሁ። አቶ አማኒኤል ይትባረክ በጎንደር ከተማ የሚገኘው የዳሽን ዩኒየን የቦርድ ሰብሳቢ ናቸው። ዩኒየኑ ከከተማ አስተዳደሩ በሚያገኝ የገንዘብ ድጋፍ የተለያዩ የምርት አይነቶችን ለህብረተሰቡ እያደረሰ እንደሚገኝ አሳውቀዋል። የዩኒየኑ ደንበኛ የመንግስት ሰራተኞች ቀደም ሲል ከተስማማነው የዋጋ ተመን መጠነኛ ጭማሪ ተደርጓል በሚል ላነሱት ጥያቄም ገበያ ላይ ባለው ነባራዊ የምርት አቅርቦትና የዋጋ ተመን የመጣ ችግር መሆኑንም አስረድተዋል። መጀመሪያ ላይ መሰራት አካባብረን ከዛ ትንሽ ቆየና በዛው ላይ ተወዳድረን ስለምናመጣ ሀምሳ ስድስት ገባ ሲባል አሁን ወደ 59 ገብተን ነበር። አሁን ወደ 60 ብር ገብተናል። ይሄ ሁሉ ሊሆነ ምንድነው? በገበያው ላይ ያለው መዋዠቅ በቀጥተኛ እንዳሰብ ነው ሆኖ ለማግኘት አለመቻላችን ነው እንጂ ሌላ ምክንያት የለም። ይሄ ነው ችግሩ። በጎንደር ከተማ የሚታየውን የኑሮ ውድነት ለመቆጣጠር እና የተሻለ የምርት አቅርቦት እንዲኖር ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝ የነገሩን ደግሞ የከተማ አስተዳደሩ ንግድና ገበያ ልማት መምሪያ ኃላፊ አቶ ቴድሮስ ጸጋዬ ናቸው። 20 ሚሊዮን ብር ነው በጀት የመደብ ነው ለራስ ዳሽ ኒኔን ስፔሻሊ ለመንግስት ሰራተኛውና ዝቅተኛው ገቢ ያለው የህብረተሰብ ክፍል መጠቀም አለበት በሚል ለመንግስት ሰራተኛው በሶስት ወር የዱቤ ክፍያ እየሰጠ እንገኛለን። ከዚህ በተጨማሪ ደግሞ ለሸማች ማህበራት በዛ ያሉ ሸማች ማህበራት አሉና ለተለያዩ የህብረተሰብ ክፍሎች እዙ አካባቢ ባሉበት የሸማች ማህበር አማካኝነት ገበያው እንዲደርስ እየተደረገ ነው። ሌሎች የኢንዱስትሪ ፓስታ፣ መኮሮኒ፣ ሳሙናም አምጥተናል ዱቄትን ጨምሮ ማለት ነው። ነገር ግን በደንብ መስፋት አለበት። በቅርብ አሁን ጠንከር የምናደርገው የሰንዳይ ማርኬት ይኖረናል። በዛ ላይ ሁሉም የህብረተሰብ ክፍል ተጠቃሚ ይሆናል እናስባለን። በጎንደር ከተማ ምርት በመከዘን አላስፈላጊ የዋጋ ጭማሪ በሚያደርጉ አካላት ላይም እርምጃ እየተወሰደ እንደሚገኝ ከከተማ አስተዳደሩ ንግድና ገበያ ልማት መምሪያ ያገኘነው መረጃ ያሳያል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ሀይሉ ማሞ ጎንደር። ዋና የቢዝነስ መረጃዎች እነዚህ ነበሩ። መልካም ቀን እንልሽ ቤተል። ላይም ለመረጃዎቹ እናመሰግናለን። አመሰግናለን።